በተላላኪነት ከሚሰራበት ተቋም ከ200 ሺህ ብር በላይ የሚገመት ንብረት የሰረቀው ግለሰብ ከአንድ ገዢ ግብረ አበሩ ጋር በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ረዳሳጀን አለምጃለም ዝርዝር አለው። ተጠርጣሪው ወንጀሉን ፈጽሟል የተባለው በተለያየ ጊዜ በቂርቆስ ክፍለ ከተማ ወረዳ ሁለት ከአንድ የመኪና መሸጫ ግቢ ውስጥ ነው። የላንች አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጂን ሐሰን እንድሪስ እንደገለጹት ተጠርጣሪው ግለሰብ የተሰጠውን ኃላፊነት ወደ ጎን በመተው በተለያየ ጊዜ ለማስፈተሽ ወደ ጋራዥ የሚወስዳቸውን መኪኖች ጎማ ባሮየ ጎማ በመቀየር እንደሚሸጥ የግል ተበዳይ ተጠራጥሮ ለፖሊስ በሰጠው መረጃ መሰረት የተሰረቀውን የመኪና ጎማ ሲገዛ የነበረን ግለሰብ ጨምሮ በመያዝ ምርመራ እየተጣራባቸው እንደሚገኝ ገልጸዋል። ተመለከ ተስፋ የተባለው በመኪና እንዲያስፈትሽለት በተላላኪነት የቀጠረውን ሰራተኛ የተለያዩ መኪኖችን ወደ ጋራጅ ቤት እየወሰደ እንዲያስፈትሽለት በሚልክበት ሰዓት ላይ ተጠርጣሪው አዲሱን ጎማ በአሮጌ ጎማ በመቀየር ጋራጅ ቤት ላይ እየጣለ የሚመጣና እንዲሁም ጎሚስታ ቤቶች ላይ እያስቀመጠ እየመጣ የግል ተበዳይ ተጠራጥሮ መኪኖችን ቸክ በሚያደርግበት ሰዓት ጎማዎቹ የተቀየሩ መሆኑን ወደ እኛ ፖሊስ ጣቢያ በመምጣት ያመለከተ ሲሆን እኛም ተጠርጣሪውን ይዘን ምርመራ የማስፋት ስራ ሰርተን በአጠቃላይ እየተወሰደበት የግል ተበዳይ ንብረት ወደ 24 ሺ ብር የሚገመት ሲሆን፣ ወደ 98 ሺ ብር የሚገመቱ የመኪና ጎማዎችንና ስኮርት ጎማዎችን ያስመለስንበት ሁኔታ አለን። በምሬት አንድ ተጠርጣሪ ይዘን ከአንድ ተጠርጣሪ ቤት ወደ 98 ሺ ብር የሚገመቱ የመኪና ጎማዎችንና የመኪና ስኮርት ጎማዎችን ያስመለስንበት ሁኔታ አለ። የስርቆት ወንጀልን አስቀድሞ ለመከላከል የመንግስትም ሆነ የግል ተቋማት የሚቀጥሯቸውን ሰራተኞች መከታተልና መቆጣጠር እንደሚገባ ሳጅን ሀሰን እንድሪስ አሳስበዋል። በቅርበት ሆኖ የቀጠሩትን ሰራተኛ መከታተል ያስፈልጋል። በዛ ላይም በቂ የሆነ ዋስትና ያለው ተያዥ እንዲያቀርብ ማድረግ አለባቸው። የሚያስይዙት ሰነድ ትክክለኛ ነው አይደለም የሚለውን ነገር የማረጋገጥ ስራ መስራት አለባቸው።